ነው ባለትሌሎች ዚሮ ታከለች ይገኛሉ። በጣም ደስ ይላል። ሃውሲንግ በመጀመሪያ እንግዲህ ለአንድ ማስታወቂያ አይደለም፣ ለዘላቂ አብሮ በመስራት ምርጫው ስላደረገኝ በመጀመሪያ በጣም ክብር ይሰማኛል። በብራንድ አምባሳደርነት ተቋምን መቼም ሲወከል እስከዛሬ በነበረው ሂደት ከብዙ ሰዎች መካከል ነው ምርጫ የሚከናወነው እና ከዛ አንፃር እንግዲህ ይሆናል ተቋሙን በተሻለ መልኩ መልክቱን ለሕዝብ ያደርሳል በሚለው እሳቤ እንግዲህ የዚህ ተቋም አምባሳደር ነው ስለመረጣችሁኝ በድጋሜ ከልብ አመሰግናለሁኝ። ከዛ ባሻገር እንግዲህ የአጋጣሚ ብራንድ አምባሳደር የሆኑ እሳቤን ሳይኖር ቅድም እዚህ ከመድረክም ከታችን ከሚጠየቁ ጥያቄዎች አንፃር ስራዎች ስሰራ ነበር። ስራዎች ስሰራ ነበር ማለት እንግዲህ የቤት ችግር በከተማችን እንዲሁም በተለያዩ ክልል ከተሞችን ምን ያህል ከባድ እንደሆነ የምታቁት ነውና፣ ከዚህ አንጻር በተለይ ከሀገር ውጭ ያሉ ቤተሰቦቻችን ወደዚህ ዓላማ እንዲመጡ ከኪንግ ሀውስ ጋር ምንም ግንኙነት ባልነበረ ሰዓት በኋላ ነው። እንደውም ሀሳቡ ግሩሜን እያየውን ስነጣ እ ግሩሜ ያለበት የሚል ነገር የመጣው እንጂ ለምሳሌ እኔ ለወንድሜ እህቴ አስበዝግጃ ያለው ባለቤቴ እህቶቿን የሎች ጓደኞቿን ውስጥ ከሌሎች የተሻለ አቅም ውስጥ ለነበረ ከር ሴቶች ሁለት ሶስት ሴቶች የገዛችበት አማራጭ ያለቀደም በስጅ ላይ ሲነገር እንደነበረው ደግሞ በአንድ ጊዜ ድግ አድርገው መክፈል የማይችሉ ነገር ግን ደግሞ የቤት ባለቤት መሆን የሚፈልጉ ሰዎች ደግሞ ይህንን አማራጭ እንዲጠቀሙ ስናበረታታ ነበር የቆየ ነው። በዚህም አማራጭ አንዳንዶቹ ሁለት አንዳንዶቹ አንድ እንዲመዘገቡ አድርገናል። ባለቤት ሄደው

ያለው የፋይናንስ እንቅስቃሴ ህግ በማቀው አቅም ለማየት ሞክር ያለው ሴኪር መሆኑን ሳ ምክንያቱም በተለይ ከቲ ሀውስ አካሄድ የተለየ ቢሆንም ከሪስቴቶች ጋር በተያያዙ ብዙ ጊዜ የሚነሱ ነገሮች ስላሉ እሱን እንዳይኖር ከሚል የምችለውን ያክል በግሌ ለመሄት ሞክር ያለውኝ አንደኛው እሱ ነው። ሁለተኛው ደግሞ ቅድም ተደጋግሞ ተብሏል። ከፍተኛ የቤት ችግር አለ።

ቢዝነሱ ሰፊውን ማህበረሰብ ሊጠቀምበት የሚችልበትን መንገድና እድል ፈጥሮ በጋራ የሚታደግበት ነው። እንግዲህ ቁጥሩን ከፍ ለማድረግ የሚሰራው ለተባለው ወደ ሀያ ሺህ በመዝጋቢ ያለ ወደ መቶ ሺህ ከፍ ለማድረግ በጋራ ለመስራትና ሰዎች ወደዚህ ዓላማ ትረስ አድርገው እንዲመጡ በተቻለ አቅም እንግዲህ ባገኘነው ስም ታማኝነት በመጠቀም ተኪ ሀውስ ጋር በመነጋገር ክሬቲቭ የሆኑ ሙያተኞች ይኖራሉ። በተገቢው መንገድ መረጃዎችን፣ ሀሳቦችን በማስተላለፍ ወደዚህ ህብረት እንዲገቡ እናደርጋለን። ምንድ ነው፣ የገዢ ቁጥር ወይ ደግሞ የተመዝጋሚ ቁጥር ከፍ እያለ በሄደ ቁጥር እጣው፣ ቅድም ሲባል የነበረው ጥያቄ፣ በተቻለ መጠን ቁጥሩ ከፍ እያለ ይሄዳል። ዞሮ ዞሮ አንዱ ለአንዱ ቤት ይገዛል። ዋስትናው ድሮ እቁብ ስንገባ እቁብ ሲደርስህ ግሩሜ ለእኔ ዋስ ይሆንልኛል። ዋስ ማለት እኔ ባልከፍል ግሩሜ ሊከፍልልኝ አይነት ነገር ነው። ስለዚህ ይሄ ቅርጽ ኖሮት ፕሮፌሽናል ሆኖ አንድ እኔ እታ ኖሯ ኖሮት የማይኖርበት ሁኔታ ቤት የምናገኝበት ነው። አንዳንድ ጊዜ አራት ዓመት ሩቅ የሚመስል ሰዎች አለን ካለው የድሮ ውድነት አንጻር ከያው ስር ባንገባ ቤት ሳንገዛ ልንቆይ እንችላለን። ምክንያቱም ገንዘብ አውጥተን መግዛት ስለማንችል ማለት ነው። ከእሱኛው ይልቅ እየቆጠብን እያስቀመጥን እየጠበቅን መሄዱ የተሻለ ነው። አንደኛ እዚህ ጋ የምንጠብቀው ነገር አለ። አለበለዚያም ዛሬ ላይ ያንን ነገር መቆጠብ ባንችል ደግሞ በቀጣይ እንደምናየው እንግዲህ አለት ነው። የተለየ አሰራርና የተለየ ለውጥ ካለመጣ በስተቀር በዚህ ቤት በመኖሪያ ቤቶች በኩል ያለው ነገር እለት እለት እየጨመረ እንጂ እየቀነሰ ማየበት ሁኔታ ነው። እና ይህን አድቫንቴጅ እንግዲህ በስራችን ስንጀምር ማለት ነው፣ ይህን አድቫንቴጅ እንግዲህ የምትከታተሉ ሰዎች የምትጠቀሙበት በዚሁ አጋጣሚ ለመግለጽ እወዳለሁ። እኔም በነገራችን ላይ ከኪ ከኪ ሃውስ እንደ ብራንድ አምባሳደር ስሾም እንደው የተቀባበልነው ነገር የለም። ከዚሁ ጉዳይ ጋር ፓርትነር ለመሆን እዚሁ ላይ ነው ማድርገው እንጂ ወስጄ ኪሴ የምከተው ምንም ነገር አይኖርም ማለት ነው። ስለዚህ ጥቅም ኖረ ምንም ኖረ ህክ ማህበረሰቡ እንደሚያገኝ ነው እንደሚጠቀመው አይነት ሆኜ ነው አብሬ የምሰራው ማለት ነው። በድጋሚ በዚህ ጉዳይ ላይ አብሬ ስለሰራውኝ